ስካርሌት አድርጋ የማታውቀውን አሮጌ የተቀደደ ቀሚስና ጫማ ማድረጓን አሁን ላይ ግድ እንደማይሰጣት ተደምጧል። ስካርሌት አሽሊን ከትዳሩ አፋታው የማግባቷ ሀሳብ በእምነቷና በህብረተሰቡ ዘንድ የማይፈቀድ ቢሆንም አሽሊን እንደምትመርጥ ሰምተናል። ሜላኒ መጸነሷን ለስካርሌት ብትነግራትም ስካርሌት በከፍተኛ ድንጋጤ ውስጥ ሆና መስማቷን፣ ስካርሌት በብስጭትና ድንጋጤ በውስጡ ያሰበችውን ለመተግበር ሜላኒ ጋር ሆና ስለማይመቻት ወደ ታራ ለመመለስ ማሰቧን፣ ድንገት ግን ከጦር ሜዳ የተላከው ቴሌግራም ሻለቃ አሽሌ ከሶስት ቀናት በፊት እንደወጣ አለመመለሱን ሰምተው ደስታና ሀዘን እንደተደበላለቀባቸው አዳምጠናል። የሜላኒ ሆድ እየገፋ በመሄዱ ዶክተሩ እረፍት እንድታደርግ ቢነግራትም አለማረፏን ይባስ ብሎ አጎት ፒተር እየሾፈራት እየሄደ ቴሌግራም ቢሮ ደጃፍ ድክምክም ማለቷን እሬት በትለር ደግፎ እቤት አስገብቶ ሲያሳርፋትና ቤተሰቡ ግን ሙቁሃ ብርድ ልብስና ውስኪ ፍለጋ ሲራኮት እሬት እንድታርፍ አድርጓታል ብለን ነበር ክፍል ስልሳ ትረካ ያቆመው ቀጣዩ ክፍል 61 ትረካ አሁን ይደመጣል። ወይዘሮ ሜላኒ አለና በፍጥነት ጠየቃት፣ የመውለጃ ቀንሽ ደርሶ የለ? ሜላኒ ታማ ባይሆን ኖሮ ይህን ጥያቄ ሲጠይቃት በድንጋጤ በወደቀች ነበር። እንኳን ወንድ ቀርቶ ሴቶች ጓደኞቿ ስለ እርግዝናዋ ሲያወሩባት አትወድም። ዶክተር ሚድጋ እንኳን ስትሄድ በስንት ጣጣ ነው፤ እና ከሰው ሁሉ ይልቅ ሬት በትለር ይህን ጥያቄ ሲጠይቃት በጭራሽ የማይታሰብ ነገር ሆነባት። ግን እንዲህ ደክማ እያቃሰተች ምን ማድረግ ትችላለች? ቢቸግራት፣ በአዎንታ ራሷን ነቀነቀች። ራሷን ከነቀነቀች በኋላ ሁኔታው ርኅራሄ የሞላበት መሆኑን ስታይ ጭንቀቷ ቀለላለላት። ለራስሽ ጥንቃቄ መውሰድ አለብሽ። ይሄ ሁሉ መሯሯትና መጨነቅ ምንም አይረባሽም፣ ልጁንም ሊጎዳው ይችላል። ፈቃድሽ ከሆነ እንደምንም ብዬ ያለኝን አቅም ተጠቅሜ ከዋሽንግተን ተነጋግሬ የአሽሌን መጨረሻ አጣራልሻለሁ። በኔ ጣዩ የምርኮኛ እስረኛ ሆኖ ከሆነ የፌዴራሉ መዝገብ ላይ ስሙ ይገኛል። ስሙ ከሌለ ግን መቼስ ምን ይደረግ። እርግጠኛ ካለመሆን የበለጠ የከፋ ነገር የለም። አ ግን ቃል እንድትገቢልኝ ይፈልጋለሁ። አለበለዛ እንድች ብዬ እጄን አላስገባም አለሬት። ውይ በጣም ደግ ሰው ነህ፣ በጣም በጣም ደግሰሆነ በጣም ደግሰሆነ ብላ ሜላኔ፣ ሰዎች ስለአንተ እንዴት መጥፎ ነገር ሊያወሩ ይችላሉ ታዲያ? ብቻ ወዲያው ሁኔታውን ገልጣ ከሱ ጋር በማውራቷ መላቢስ መሆኗን ተገነዘበችና እምባምባላት። እስካርሌት እየበረረች ደረጃውን ወጥታ እንዳሸረጠች ስትገባ እሬት የሜላኒን እጅ በቀስታ ሲመታ አገኘችው። ከዚያ ወዲያ ልክ እንደሚናገረው እንደ ቃሉ ጥሩ ሰው ሆኖ ተገኘ። ምን እየሠራ እንደሆነ አንዳቸውም አያውቁም። እንዳይጠይቁት ደግሞ ከያንኪዎች ጋር ያለውን የቅርብ ግንኙነት የሚነካ ጉዳይ ሊሆን ይችላል ብለው ፈሩ። ከዚያ በኋላ ከወር በፊት የሰማውን ነገር እነሱ ለመጀመሪያ ጊዜ ሲሰሙ ወደ ሰማይ ዘለሉ። ውለው አድረው ግን በጉጉትና በናፍቆት ስስት ልባቸው ደማ። አሽሌ አልሞተም፣ ቆስሎ ምርኩኛ ሆኗል። እስረኛ መዝገቡን እንደሚያስረዳው ኤሊኖይስ ውስጥ በሚገኝ ሮክ አይላንድ ከሚባል ቦታ ካለ የስር ካምፕ ውስጥ እንደ እንደታሰረ ይናገራል። በመጀመሪያ ከደስታቸው ብሳት በሕይወት ከመኖሩ በቀር የፈለጉት ነገር አልነበረም። ነፍሱ መትረፉ ብቻ አስፈነደቃቸው። የኋላ ኋላ እየተረጋጉ ሲሄዱ እርስ በርስ እየተያዩ ሮክ አይላንድ አሉ በአንድነት ልክ ገሃነም ውስጥ ከማለት እኩል ነበር አባባላቸው። ምክንያቱም በሰሜን ውስጥ አንደርሰን ፊል የከረፋ ስም እንደመሆኑ ሁሉ ሮክ አይላንድም በማንም ደቡባዊ ልቦና ውስጥ ሁከት የሚፈጥርና እዚያ የታሰረ ዘመድ ላለው የሚያስደነግጥ እስር ቤት ነው። ሊንከን የምርኮ ሥረኛ አልለዋወጥም ባለበትና የህብረቱን ወታደሮች ኮንፌዴራሲው እየቀለበ ኢኮኖሚው ሲዳከም የጦርነቱን ፍጻሜ ያፋጥነዋል ብሎ ባመነበት ሰዓት በሺህ የሚቆጠሩ ባለሰማያዊ የደንብ ልብስ እስረኞች አንደርሰንቪልና ና ጆርጂያ ውስጥ ታጅለው ነበር። ኮንፌዴራሲው እንኳን ለምርኮ ወታደሮቹ ቀለብ ቀርቶ ለራሱም ቁስለኛና ሕሙማን ይቀልበው ነገር እያጠረው ነው። እስረኞች የሚሰጧቸው ወይ የሚያጋሯቸው በጣም አነስተኛ ነው። እስረኞቻቸውን የሚመግቧቸው ወታደሮቻቸው ጦር ሜዳ ላይ የሚበሉትን ምግብ ነው። ይሄ ምግብ ደግሞ ለያንኪዎቹ ስለማይስማማቸው በየቀኑ መቶ ያህሉ እንደ ቅጠል ይረግፋሉ። ይህንን የሰሙት ሰሜናውያን እሳት ጎርሰው እሳት ለብሰው በበኩላቸው በምርኮ በያዟቸው እስረኞች ላይ የከፋ የበቀል እርምጃ በመውሰድ እዛም ቤት እሳት አለ ይላሉ። ከዚህ አንጻር ሲታይ ደግሞ ከስር ቤቶች ሁሉ በመጥፎነቱ የታወቀው የሮክ አይላንድ እስር ቤት ነው። ለምግብ ፍርፋሪ እንኳን እየጠፋ ነው። አንድ ብርድ ልብስ ለሦስት ነው የሚለበሰው። የፈንጣጣ የሪህና የታይፎይድ መርቢያ ከመሆኑ የተነሣ ቦታውን የበሽቶች መናኸሪያ የሚል ስም አሰጥቶታል። ከዚያ ከሚጋዙት ሰባ አምስት በመቶ በሕይወት አይወጡም። እንግዲህ አሽሌ እንዲህ ያለው እርኩስ ስፍራን የተጋዘው አሽሌ በሕይወት አለ ግን ቁስለኛ ነው። ያውም ኤሊኖይስ ውስጥ የኤሊኖይስ በረዶ ደግሞ አሽሌይ በሄደበት ሰዓት በጣም ጥልቅ ነው። ወይኔ እሬት የእሱ ኖሬ ከሰማበት ጊዜ አንስቶ ቆስሎ እንዴት አድርጎት ይሆን? ለሞትስ ዳርጎት እንደሆነ ወይኔ አምላኬ፣ ኩፍኝ ይዞትስ ቢሆን። ካፕቴን በትለር ባለ መንገድ ገፋፍተ በሌላ እስረኛ እንዲለውጡት ማድረግ አችልም። አለች ሜላኒ የጮኸች። አየሽ ሊንከን ሚስቱ ወይዘሮ በክስቢ ለወለደችለት አምስት ልጆቹ የሚያለቅስ ሩኅሩኅና ትክክለኛ ሰው ቢሆንም እንኳ አንደርሰን ቪል ውስጥ ለሚረግፉት እልፍ አእላፍ ያንኪዎች ቅንጣት ያህል አዘኔታ የለው። አለሬት አፉን እያጠላለፈ ሁሉም ቢሞቱ እንኳ ቁብ የለው። ትእዛዝ ተላልፏል። የእስረኛ ልውውጥ የለም ወይዘሮ ሜላኒ። ከዚህ ቀደም አልነገርኩሽም። ባልሽ አንድ እድል አግኝቶ እምቢተኛ ሆኗል። አላምንም አለች ሜላኒ በጩኸት። አዎ አሻፍረኝ አለ። ያንኪዎች ከህንዶች ጋር ለሚያደርጉት ጦርነት ወታደሮች የሚመለምሉት ከምርኮኛ የኮንፌዴራሲው ሰዎች መሃል ነው። ማንም እስረኛ ይህን የወዳጅነት ውል ተቀብሎ ለህንዱ ጦርነት አገልግሎት ለሁለት ዓመታት ሊሰራ ምሎ ቃል ከገባ ከአገልግሎቱ በኋላ ተለቆ ወደ ምዕራቡ ክፍል በነፃ ይላካል። ይህንን አሽሌ ተቃወመ። እንዴ! እንዴት እምቢ ይላል? ብላጮች እስካርሌት፣ ቆይ ለምን መሐላውን ተቀብሎ ሲያበቃ ከሆኒ ሲያወጡት ከርቶ ወደ ቤት አይመጣም ነበረ? ሜላኒ መቅጽበት፣ በንዴት ወደ እሷ ዞረች። ምን ማለትሽ ነው እንዴ? እንዴት እንደዚህ አድርግተ ያለሽ? ኮንፌዴሬሲውን ለያንኪዎች ውል ብሎ ሊክድ ለእነሱ የገባውን ቃል ደግሞ ክዶ ቃለበላ ይሁን ይሁን። ምን ነው ምን በወጣው ምን በወጣው፣ ያንን ውል ከሚገባ እዛው ሮክ አይላንድ ውስጥ ለምን ክርር ክርር አይልም እንዴ? እስር ቤት ውስጥ ቢሞት ለእኔ ክብር ነው ክብር፣ እኮራበታለሁ ያኛውን ቢያደርግ ግን ው አፈር ነስንሼ ሁለተኛ አይኑ ላላ ይምላለሁ። በፍጹም በፍጹም! እርግጥ ነው አሳምሮ ተቃውሟል። እስካርሌት ሬት ወደ በሩ ማምራቱን ስታይ ተቻኩላ፣ አንተ ብትሆን ኖሮ ሬት ከያንኪዎች ተስማምተ ሕይወትን ካተረፍክ በኋላ አትከዳም ነበር እ ብላ ጠየቀችው። መጠርጠሩስ አለ ሬት ከከንፈር ጢሙ ስር! ጥርሱን ብልጭ አረገና ታዲያ ለምን አሽ ላይ እንደዛ አያደርግም? እሱ ጨዋና ኩሩ ሰው ስለሆነ ነዋ! አለና ወጣ። እስካርሌት ማሽሟጠጥና ጥላቻን እንዴት አንድ ላይ በአንድ ቃል መግለጽ እንደሚቻል ገረማት። የ1864 ግንቦት መጣ። የሚያቃጥልና ደረቅ የአየር ጸባይ ያለው ግንቦት አበቦችን ሁሉ በንቡጥነታቸው የተጸነሱበትን ማኅፀን አሳርሮ በአጭሩ ቀጭቷቸዋል። የግንቦት ወር የአረንጓዴ ሕይወት ጸር ነው። በጀኔራል ሼርማን የሚመሩት ያንኪዎቹ ደግሞ ከአትላንታ በስተ ሰሜን ምዕራብ አንድ መቶ ማይል ርቀት ላይ ከሚገኘው ከዳልተን ከተማ ከፍ ብለው በጆርጂያ ግዛት ውስጥ እንደገና ተንሰራፍተዋል። በጆርጂያና በተንሲ ድንበር ላይ ከበድ ያለ ውጊያ ይካሄዳል የሚል ጭምጭምታ ወሬ አለ። አሁን ያንኪዎች ኃይላቸውን እያሰፈሩ ያሉት ከዚህ ቀደም የደቡብ ሰራዊት የቺካማውጋውን ድል ሲጎናጸፍ ሆ ብሎ ያረፈበት መስመር ሲሆን፣ በስተ ምዕራብ ወደ አትላንታ የሚወስደውን የባቡር መንገድ ተከትሎ አትላንታንና ተነሲን ከምዕራቡ አካባቢ ጋር የሚያገናኘው መንገድ ነው። ዳልተን አቅራቢያ የሚካሄደው ጦርነት አትላንታን በአብዛኛው የሚነካት ነገር የለም። ያንኪዎቹ የተከማቹት ከቺካማውጋው ጦር ሜዳ ወደ ደቡብ ምሥራቅ ሲል የጥቂት ማይል ርቀት ብቻ ካለው ቦታ ላይ ነው። አንድ ሺህ ጊዜ ከዚህ ቦታ በተራራማው ወገን አሳብረው ጥሰው ለመግባት ሞክረው እንዳይሆን ሆነው ተመልሰዋል። አሁንም እጣቸው ያው ይሆናል። ይሄ ቦታ ለኮንፌዴራሲው በጣም ቁልፍ የሆነ ቦታ በመሆኑ ጄኔራል ጆ ጆንስተን ያንኪዎቹ በዚህ እንዲቆዩ እድል መስጠት እንደሌለበት አትላንታም ሆነች ጆርጂያ አሳምረው ያውቃሉ። ጆርጂያ ምንም ሳትታወክ ስራዋን ማካሄድ ስላለባትና የብዙ ነገሮች ክንዋኔ በእሷ ጫንቃ ላይ ያረፈ ስለሆነ ሽማግሌው ጆና ሰራዊቱ አንድም ያንኪ ከዳልተን በስተ ደቡብ በኩል ወደ እሷ እንዳይገባ ማድረግ ይኖርባቸዋል። ይቺ አገር በጣም ትልልቅ የእህል መጋዘኖችና የፋብሪካ ዕቃ መሸጫ ሱቆች፣ እንዲሁም ግምጃ ቤቶች ያሉባት ናት። ሰራዊቷ የሚገለገልበትን አብዛኛውን ባሩድና የጦር መሳሪያ፣ ጥጥና ከሱፍ ክር የሚሰሩ ቁሳቁሶችን የምታመርትም እሷው ናት። በአትላንታና በዳልተን ከተማ መሃል የመድፍ ፋብሪካና ሌሎች ኢንዱስትሪዎች ያሉባት ሮማ ከተማ ትገኛለች። ከሪሽሞንድ በስተ ደቡብ በሀገሪቱ በጣም ትልቁ የብረታ ብረት ሥራ የሚከናወንባቸው የኢቶዋና የአላቱና ከተሞችም አሉ። አትላንታ ውስጥ የሚገኙት የሽጉጥ የኮርቻ የድንኳንና የሌሎች ጦር መሣሪያ ፋብሪካዎች ብቻ ሳይሆኑ በደቡብ ውስጥ በጣም ትልቅና ሰፊ የሚባሉት የመዳመጫ ፋብሪካዎች፣ የዋና ዋና መንገድ ሱቆችና እንዲሁም በጣም ትላልቆቹ ታዋቂ ሆስፒታሎች ይገኛሉ። የኮንፌዴራሲው ሕይወት ዋስትና የሆኑት የአራቱ ትላልቅ የባቡር መንገዶች መገናኛም አትላንታ ናት። ስለዚህ ከወትሮው በተለየ ሁኔታ የተጨነቀ ሰው የለም። ለዛውም እኮ ዳልተን ከቴነሲው መስመር ላይ በኩል በጣም ሩቅ ስፍራ ላይ ነው ያለው። ቴነሲ ውስጥ ለሦስት ዓመታት ጦርነት ሲካሄድ የቆየ በመሆኑ ሰው በዚያ ክፍለ ሀገር የሚካሄደውን ጦርነት በጣም ራቅ አድርጎ ከማየቱ የተነሳ ቨርጂኒያ ወይም ሚሲሲፒ ወንዝ ላይ እንደሚካሄድ አድርጎ ይቆጥረዋል። ከዚህም በላይ ሽማግሌው ጄኔራል ጆና የእሱ ሰዎች በአትላንታና በያንኪዎች መሃል ናቸው። ቼም ስቶንዎልድ ጃክሰን ከሞተ ወዲህ ከጄኔራል ሊ ቀጥሎ ያለ ጎበዝ ጄኔራል ሽማግሌው ጆ መሆኑን ማንም ያውቃል። በግንቦት ወር አንድ ቀን ምሽት ላይ ወይዘሮ ፒቲ በረንዳ ላይ ቤተሰቡ ተቀምጦ ሳለ ዶክተር ሚድ ጄኔራል ጆንስተን በተራራዎቹ መሃል እንደ ብረት ግድግዳ ቆሞ አትላንታ ምንም የምትፈራው ነገር እንደማይኖር የሲቪል አስተያየቱን ሰጥቶ ነበር። እዚያ በተወዛዋዥ ወንበር ላይ ተቀምጠው በጸጥታ የምትጠልቀውን ጀንበር የሚያስተውሉትና የወቅቱን የሳት ራቶች እንቅስቃሴ የሚያዩት አድማጮቹ በየአእምሯቸው የሚመላለሱ ከበድ ያሉ ነገሮች ስላሏቸው የሚያዳምጡት በተለያየ ስሜት ነበር። ወይዘሮ ሜድ እጇን ፊል ክንድ ላይ ጣል አድርጋ ዶክተሩ የሚናገረው ትክክል እንዲሆን በልቧ ትመኛለች። ጦርነቱ እየተቃረበ ከመጣ ልጇ ፊል እንደሚሄድ ታውቃለች። አሁን የ16 ዓመት ልጅና ከተማ ጥበቃ ምድብ ውስጥ ያለ ነው። ፋኒ ኤልሲንግ ከጌትስበርጉ ሽንፈት ወዲህ ክስል ፍዝዝ ብላ፣ ባለፉት ወራት አእምሮዋን እንደ አንድ ነገር ካቆሰለው አሰቃቂ ትርኢት ለማሸሽ ትጣጣራለች። ይህ ትርኢት መቶ አለቃ ዳላስ ማክለር በረዥሙና በአስፈሪው ወደ ሜሪላንድ በተደረገው ማፈግፈግ ላይ በበሬ የሚሳብ ጋሪ የተገልብጦበት የመሞቱ ትርኢት ነው። ከአእምሮ አልወጣ ብሏታል። ሻምበል ኬሪ አሽበርን ከጥቅም ውጭ የሆነው ክንዱ እያመመው ነው። በዛ ላይ ስካርሌትን ለመወዳጀት ያደርግ የነበረው ጥረት ሁሉ አንድ እርምጃ ፈቀቅ አለል ስላለው አዝኗል። ምንም እንኳ የሁለቱ ጉዳዮች ግንኙነት ባይገባውም ካሽሌ ዊክስ መያዝና መጋዝ በኋላ ወሬው ይኸው ሆኗል። ስካርሌትና ሜላኒ ሁል ጊዜ ውይይቱ የማይስብ ሲሆንባቸው እንደሚያደርጉት ሁሉ የሚያስቡት ስለ አሽሌ ነው። ስካርሌት ምርር ብላና በሐዘን ተውጣ ሞቶ ቢሆን ነው እንጂ እስካሁን አንድ ነገር እንሰማ ነበር ትላለች። ሜላኒ ለማያልቁ ሰዓታት የሚመላለስባትን የፍርሃት ጎርፍ ለመገደብ እየጣረች ሊሞት አይችልም፣ ቢሞት ይታወቀኝ ነበር፣ ለኔ ይሰማኝ ነበር፣ ለኔ ለኔ ለኔ ትላለች። ሬት በትለር የማይነበብ ጠይም ፊቱን ባዶ አድርጎ የሚያምር ቦት ጫማው ውስጥ የገባ እግሩን ያለ ሐሳብ አጣምሮ ዛፍ ጥላ ስር ዘና ብሎ ቆሟል። እክንዱ ላይ ዋድ የዶሮ አጥንት እንደያዘ ለሽ ብሎ ተኝቷል። ስካርሌት ይህ ዓይነ አፋር ልጅ ሬት በትለርን ስለሚቀርበውና ሬትም ልጁን በጣም ስለሚወደው ሬት በትለር ማታ የሚመጣ ከሆነ በጣም ቢመሽም ዋድ ቶሎ እንዳይተኛ ታደርገዋለች። በአጠቃላይ እስካርሌት የልጇ መኖር ቅር ያሰኛታል ልጁ ግን በሬት ክንድ ላይ ሲሆን ጸጥ ይላል ግሩም ልጅ ይሆናል ወይዘሮ ፒት ፓት ለራት የተሠራው ያረጀ ዶሮ ሆዳቸውን ስለረበሻቸው ተጨንቀዋል በነጋታው ወይዘሮ ፒቲ ፓትርያርኩን ሲረግሙ አረፈዱ ይሄኔ ውጉዝ ናቸው አይበሉም የሚሏቸው እንስሳት ቢሆኑ ኖሮ ወይዘሮ ፒቲ ሆዳቸውን አያማቸውም ነበር። ፓትርያርኩን እርጅና ሳይገላቸው በፊት እሳቸው ቢገሏቸው ይወዱ ነበር። በተደጋጋሚ የዶሮ ጫጩት መብላት ቁራ እንደ መብላት ነው እያሉ ዘላብደዋል። ደግነቱ አጎት ፒተር የአውራ ዶሮውን አንገት ከቀነጠሰው ወዲያ ወይዘሮ ፒቲ በቤተሰብ ደረጃ መበላቱ ጥሩ ነው ብለው በማሰባቸው እግረ መንገዳቸውንም ለሳምንታት ዶሮ ቀምሰው የማያውቁ ወዳጆቻቸው ዶሮ ይቀምሳሉ አሉና ነገሩን ወደዱት። ስለዚህም እራት ጋበዙ። ሜላኒ ከጸነሰች አምስት ወር ስለሆነና ከቤት ስላልወጣች ሰው የሚጋበዝበትን ይህንን እራት ጠልተዋለች። ወይዘሮ ፒቲ ግን ነገሩን ኮስተር ብለው ገፉበት። ዶሮ ለብቻ መብላት አጉል መስገብገብ ነው። ለዛው ሜላኒ ጉርድ ቀሚሷን ከወገቧ ከፍ አድርጋ ብትታጠቀው እርግዝናዋ ያን ያህልም አያስታውቅባትም። ጥቷም ትልቅ አደለም። አድማጮቻችን፣ ክፍል 61 ትረካ ያደመጣችሁትን ይመስል ነበረ። ቀጣውን ክፍል 62 ተረካ በሰዓታችን ይዘን እንቀርባለን። ስላደመጣችሁን እጅግ አድርገን እናመሰግናችኋለን።